ፈለገ አትናቴዎስ ጀግና ነው፣ ተጽዕኖ ፈጣሪ ነው፣ ምናምን ብለህ ራስ ላይ ቀለሜ እንዲፈነጭብህ ማድረግ ትክክል አይደለም። መልካም ወጣቶች የሚል ፍቃድ ተሰጥተዋል። በእውነት ሳይማር ያስተማረንን ሕዝብ ማስተማር ከባድ። ቅዱስ ፓትሪያሪኩ አሁን፣ ቅዱስ ፓትሪያሪኩ እኔን በስልኬ ሳያወሩኝ መምህር ዘመድኩ ምናምን ሲሉ ሳቄ ይመጣል። ግን ተዚህ እንትና ከፍሎት፣ ሻቢያ ከፍሎት፣ ግብጽ ከፍላው ትዚህ ብሎ ምናምን ብላችሁ እንግዲህ አንድ ሳምንት እንጀራ ሆኛቸዋለሁ። በሉ እንደፈለጋቸው እየመጣው፣ ግን አስነጥሳቸዋል። ቲክቶክንም አልተውም፣ ግን ጥሩ ስለሆነ በተለይ ሃይማኖት ላይ የምትሰሩ ሰዎች ሃይማኖት ላይ የምትሰሩ ሰዎች በጣም ጥንቃቄ አድርጉ። አላችሁ፣ በጣም ግሩም፣ በጣም ግሩም ልጆች አላችሁ ጠብቃችሁ የምትሄዱ ግን እናንተም ቢሆን ቤተክርስቲያን አልወከለቻችሁም። ለዛ ባታደርጉ እነ ፈለገ የምትባል ሰው ደግሞ አሁን ተደበቅ፣ አሁን ተደበቅ። ማን ፈቃድ እንደሰጠ ማቃለው አሁን ጭራሽ የመልካም ወጣቶች የሚል ፍቃድ ተሰጥተዋል። በእውነት ሳይማር ያስተማረንን ሕዝብ ማስተማር ከባድ ነው የሚሆነውና። ሳትማሩ ለማስተማር አትንጠራወሱ ለማለት ነው። ቢያንስ እንደኔ እንደ የማታ ትምህርት እንኳን ተማሩና ዲፕ ዲፕሎማ እንኳን ያዙ። ደግሞ ሞራል ይሆናቸዋል። ስለ እውነት አሁን እኮ ደረቴ ነፍቼ የሚሄደው እና የማታ ትምህርትን አጠቀመች ማታ ማታ እንደ ኒቆዲሞስ ሲመሽ ሄጄ ሶስት ዓመት ቁጭ አልኩኝ። ከዛ በኋላ ዲፕሎማ የምትባሏ ተሰጠች። ዛሬ እናቴ የመብረቅ መከላከያ ሆናኝ። መምህር ዘመድኩን እንዲህ ብለው መምህር ዘመድ ኩን እባላለሁ በባዶ ሜዳ ግን፣ ፈለገ አትናቴዎስ ጀግና ነው ተጽዕኖ ፈጣሪ ነው ምናምን ብለህ እራስህ ላይ ቀለሜ እንዲፈነጭብህ ማድረግ ትክክል አይደለም። ትክክል አይደለም። የምታስተምሩ ሰዎች ቢያንስ እንደው ሄዳችሁ የማታ እንኳን ቢሆን ቅድስት ስላሴም የትም ሌላም ቦታ ሄዳችሁ ወረቀቷን ብትይዟት ጥሩ ነው። እንደኔ እኔ ትሆናላችሁ። እንደ እኔ አሁን እኔ የፈለገ ተናጋሪ ሆኜ የፈለገ መንፈሳዊ ሆኜ ብሄድ የትም ሀገር ተከብሬ ነው። እግዚአብሔር በማያቀው ካህናቶቹ ያከብሩኛል፣ ጳጳሳቶቹ ያከብሩኛል፣ ምዕመናን ያከብሩኛል። አሜሪካን እጃይቸዋለሁ። በደረስኩበት ቤተክርስቲያን አውደ ምረት ላይ ወተ እንደዚህ እንደዚህ የለፈለፍኩ እንደዚህ እየነከስኳቸው እንደዚህ እየቦጨኳቸው እንደዚህ እየሸለጥኳቸው አባቶቼ ግን ልክ ዛኔ መጥቼ ሳስቀድስ እባክህ ትንሽ ቃል ተናገር ብለው አሁን መምህር ቀሲስ አንዷለም ዶክተር አንዷለም እኔ ዳላስ ሚካኤል ለማስቀደስ ሄጄ በፍጹም ነው አረባክን እኔ በዚህ ሰዓት መድረክ ላይ መጣ፣ አይደለም እኛ የምናውቀው ቤተ ክርስቲያን እናንተ በሌላ ወቁት፣ እኛ ግን አውደ ምረት ላይ ነው የምናውቀው ብሎ አውደ ምረት ላይ አወጣኝ። ለምን ያቺ የማታ ትምህርት ተጠቀመችኝ። ያቺ ቅድስት ስላሴ መንፈሳዊ ኮሌጅ እድሜ ለአባታችን ለመምህር ያወቀና ለዲያቆን አንዱ ዓለም ጎትጉተው ጎትጉተው እኔና እንግዳ ወርቅን ተማሩ፣ የተማርም ጥቅም አለው አሉ። ጥቅሙን አወኩ፣ ተከበርኩኝ። እኔ ስቃለሁ። እኔ የዛኛውን ትኑ የለኝም፣ ግን መምህር ዘመድኩን እባክዎት በዚህ ጋ ምናምን ሲባል ልክ ነው። ማን ነው መምህር ያደረገው ሲባል ይኸው ቤተክርስቲያኒቷ ይባላል። ዲፕሎማ አለኛ ማታ ማታም ቢሆን ተምሬ ማታ ማታም ቢሆን ቁጭ ብሎ እንደ ኒቆዲሞስ ሰው ከዋና ከመንፈስ ካልተወለደ በቀር ተብዬ እንት ተብያል። ስለዚህ ብፁዓን ሊቃነ ጳጳሳት ቅዱስ ፓትርያርኩ አው ቅዱስ ፓትርያርኩ እኔን በስልኬ ሳያወሩኝ መምህር ዘመድኩ ምናምን ሲሉ ሳቄ ይመጣል። ባሉ አልኩበት ነው። ግን ያቺ የሶስት ዓመቷ ጠቀመችኝ፣ ጠቀመችኝ በእውነት። ብፁዓን ሊቃነ ጳጳሳት አሁን መምር ዘመድኩም ነው፣ ሳቄ ይመጣል። ግን በቃ ጠቀመች። እንደነሱ የዕድሜ ልክ እኩሌታ፣ የዕድሜን ዘመን ጎጃም ጎንደር ሂጂ ብሉያቱን አዲሳቱን ተምሬ ከጉባኤ ውዬ መቅደስ ገብቼ ምን በየኮ ያገኘሁት አይደለም። ግን ለመበረቅ መከላከያ ይጠቅማል። ዝም ብሎ ከመሬት ተነስቶ የለም። እኔ አሁን ብከራከር ብነጋገር እችላለሁ። በቃ አቅሜን ስለማውቅ ስታውቁ፣ ደግሞ ትደበቃላችሁ። አቅሜን ስለማውቅ እኔ ቤተክርስቲያኒቷ ሳትወክለኝ ህግ አውቃለሁ፣ ስርዓት አውቃለሁ፣ ቀኖን አውቃለሁ። ስለዚህ ቤተክርስቲያኒቷ ሳትልከኝ ተከራከርልኝ፣ ሳትለኝ ሞግትልኝ፣ ሳትለኝ እኔ ተነስቼ እዚህ መጥቼ ማርያም ታማልዳለች አታማልድም፣ እና ፓስተር ገሬ ምናምና ብዬ ቤተክርስቲያኒቷን አላሰድብም። አላሰድብም። ይሄ የሆኒ ማኛ ማለት አይደለም፣ የሆኒ ማኛነት ነው። የሆኒ ማኛ ማለት ሮብለት እስልምናን ተቀብሎ ጠዋት ከሰዓት ላይ ቁርአን ገጽ ስድስት ላይ አላህም እንዲህ ይላል እንደሚለው ማለት ነው። ከዛ ጠዋት ደግሞ ሐሙስ ጠዋት ጴንጤ ይሆናል። ከዛ ከሰዓት ላይ ኢየሱስ ጌታ ነው፣ ገድል እንደዚህ ይላል፣ ድርሳን እንደዚህ ይላል፣ ኬታ መጣ፣ ለስዕል መስገድ ምን ትስዬ ምናምን የሆኒ ማኛነት ማለት ነው። ጠዋት አምነህ ከሰዓት ማስተማር ማለት የሆኒ ማኛነት ማለት ነው። ከዛ ደግሞ ኦርቶዶክስ ሆኖ ይመጣል። ከዛ በኋላ ማርያምን እመቤቴን ልደቷን ይላል። ከዚህ መጥቶ ፔንጤ ማለት እዚህም አልተማረም እዛም አልተማረም። ቢያንስ እንደኔ ዲፕሎማ ከያዛችሁ ታፍራላችሁ። እያወቃችሁ ስትመጡ ደግሞ እንደዚህ ነው ዝቅ ነው አለ የምትሉት ዝቅ ነው። አለማወቃችሁ ይበዛል። በንባብም በማድመጥም በምንም ያገኘነውን ነገር ማለት ነው። እንደዛ ነው መሆን መሆንም ያለበት። አላያችሁ? ዛፎች ፍሬ ያላቸው ዛፎች ዥው ብለው ራሳቸውን ዝቅ እንዳደረጉ ነው። ምንም ፍሬ የሌለበት ዛፍ ቅጠሉ ቢልል ይላል። እነ ቤት ታዩ። የአረብ ሀገር ሴት ተሰብስቦ ነጠላ ለብሶ ተጽዕኖ ፈጣሪውን አመጣችሁት። ከዛ በኋላ ቀለሜ መጣና ጨፈረበት፣ ሸናበት፣ ተጸዳዳበት። አንገቱን አስደፉ። የው ያው መምህራኖቻችን እንኳን ሺ ጊዜ አስተምረውን የማይገባል ለመረዳት በጣም ቅን ልብ በጣም ጊዜ የሚፈልገውን በስዕል ጉዳይ በስዕል ጉዳይ የምስራቁን የምዕራቡን የጥንታዊውን አጣቅሶ ስንት ገለጻ የሚደረግበትን ነገር እዚህ መጥቶ ሌላ ወሬ ያወራበታል። ስለዚህ በዚህ በንት በቲክቶክም ላይ ያላችሁ ሰዎች ቲክቶክ ላይ ያለው ቀባጣሪ መንፈሳዊ ነይም ብሎ ስለቀባጠረና ስለሳተ ቤተክርስቲያን ተሸነፈች ማለት አይደለም፣ እና ይህንን እንድታውቁ ያስፈልጋል። እንግዲህ የዛሬው መርሃ ግብራችን ይህን ይመስል ነበረ። ስለቆየው ነው መጥቼ እዚህ ለፈለፍኩባችሁ አፉ አድርገኝ።

ሙፍቲ እዛ በቀበራቸው ከሻሪ አኳያ ክልክ ነው ሐራም ነው የሚል አንድ ሐዲት እንኳን ያቀረብ የለም። ዝም ብሎ ክልክ ነው ያሉት ያወሩ ነው መረጃዎቹ። መረጃዎቹን እኛ ደግሞ እንደሚበቃ መረጃ ቅድም አቅርቤላችኋለሁ። በዛኛው ከመጀመር ከዚህ በተቀረዘኩት ላይ እና አሁን ምንድነው በመጨረሻ ላይ እንደማጠቃለያ ሀሳብ ለማቅረብ ፈልጌ ሽርክ ያላቸው ነገር አልገባኝም የሚለውን ነገር ያቋርጬ ነበር። እዛ ቦታ ላይ ሽርክ ይሰራላችሁ ይሄንን ምናልባት በአቅላችን ያደረግን ሰዎች አንደኛ ዘን ነው እነ ባዕበ ዘን ስሙን ሰው መጠርጠር ወንጀል ነው። ሙፍቲ እንኳን ደረሶቻችሁን ማለት ሲያፈሩ በጣም ወራ ኃይለኛ ጥንቃቄ እንዲያደርጉ በዲ ያነጽዋቸው ደረሶቻቸው አሉ። እዛው አካባቢ ላይ ሐሪሙ አካባቢ ስላሉ ማንኛውም ነገር ከእኛ በላይ የሚከላከሉ ሰዎች ምናልባት ሚሳሳስ ካለ እኮ መዲነት አልሙነወር ላይ እኮ የነቢዩ ቀብር ጋር ለ ሰለም ለምሳሌ የሆነ ሸኮች ይቆማሉ። የሆነ ስህተት እንኳን ቢሰራ የሚያርም ማለት ስህተት ከተፈ ሰው መማማር ያለበት ከሸሪዓ ውጭ የሆነ ነገር እውነተኛ ነገር ሆነ እኛ የምንቃወማው ታባርኩ ደግሞ በሐዲስ የተቀመጠ ነው። ተበረኩ ምን ከለክል ሰዎች ካሉ ተሳስተናል። አሁን በቀደም የሐጂን ጨርቅ ሲጠርቁ ምን ሲሉ አይተናል ብላችኋል። ሰዎች ተበረኩ እንዳለ በሐዲስ ተረስተታችኋል። በሐዲስ ረሱል ሰለላሁ ዐለይሂ ወሰለም ተቀምጠዋል። ኢብኑ ተይሚያ እንግዲህ ኢብኑ ከሲር በኪታባቸው ያስቀመጡት ኢብኑ ተይሚያ ከሞቱ በኋላ ረህመቱላህ ዐለይሂ እንግዲህ ጀናዛ የታጠቡበትን ሲጠጣ ነበር። ተበሩክ የኛ መሻይኮች ጋር ሲመጣ ነው ተበሩክ ሽርክ ሚሆኑ። በዕልም እንነጋገር በቃ በዕልም። ዝም ብሎ በጥላቻ ብቻ ሽርክ ሽርክ እያን ህዝቡን አናደናግረው። ሽርክን እጅግ ከሚቃወሙ መሻይኮች የኢትዮጵያ መሻይኮች ናቸው። በጣም ጠንቃቆች እንኳን ሓራም ሊጠጉ ሹብሃት ነገር እንኳን ማይሞክራቸው እንሾን ኪን ብትመለከቱ ከብታቸው እንኳን የራሳቸውን ሳር ካበሉ በኋላ የሌላ ሰው ሳር እንዳይበላ እንኳን አፉን በላሴ ካስረው የሚልኩ ናቸው። እዚህኛ ግን ይህን የኛ አገር መሻይኾች ሽርክን እንዳስተማሩ አንቁጠር። በሽርክ መንገድ ላይ አንዳንድ ቦታ ላይ በአንዳንድ ቀብር ላይ የሚሰራ ከሸሪያ ውጭ የሆነ ነገር ካለ የመጀመሪያ የምንቃወመው እኛ ነን። ሓራም መሆኑንም ለዛ ከመናገር በግልጽ ወጥተን የሚያነ በዚህ በኩል ማንም ሐሳብ ጀዛኩም ዳኸል ሊገባ አይችልም። ነገር ግን በተውሂድ ስም በተውሂድ ስም ሱናዎችን ሽርክያን እያስቀመጥን ወጣቶችን አናሳሰት፣ ኡመቱን አናሳሰት፣ በጣም ጥንቃቄ ማድረግ አለብን ማለት ነው። ስለዚህ ሙፍቲ እንደውም በጣም ጠንቃቃ ሰው መሆናቸውን ነው የሚያሳየው። ምክንያቱም ጀዛኩም ላኸይረን በራሳቸው በጦሃራ ገንዘብ ነው የገዙት። ከዛ በኋላስ አንድ ሽካሬ ቦታ ሰጡ ሲፈልጉ አንድ ሽካሬ እሳቸው ሊተኙበት ይመስላችኋል? ከቤተሰቦቻቸው የሚቀበር እኖራል ከደረሶቻቸው የሚቀበር እኖራል። እና ይህ ሁሉ ነገር አለ። ለምሳሌ ኢብኒ ቴሚያን ብትመለከቱ እኮ ለብቻቸው ነው የተቀበሩት። ሀሳ አይታችኋል። ማየት ይችላላችሁ። ታሪክ ላይ ማየት ይችላላችሁ። ይህን ሁሉ ነገር ማወቅ ይኖርብናል ማወቅ ይኖርብናል። ስለዚህ ሽርክ ያለሆነው ነው ነገር ሽርክ ነው ብለን አናሰራጭ። በተረፈ ሙስሊሙ በአንድነት ሆኖ ታላቁን ዓለም ሸኝቷል። ምንም የተዳናገር የለም፣ የተከፋፈል የለም። እያከፋፈልን ያለው ያለነው ሰዎች እነማንም ይህንን ነገር ምናደርግ ሰዎች በየኹጥባው ሐምሳ ጊዜ ስለ እሳቸው የምናወራ ሰዎች፣ ሰው መስጂድ ገብቶ እንኳን ለመቀመጥ አልቻለም። ምን አላፋችሁም? እንደው ብታርሙ ኸይር ብትናገሩበት። በተረፈ እዛ ቦታ ላይ የእሳቸው መቀበር ትልቅ ጥቅም ያለው በሐሬማቸው እንግዲህ፣ አንድ ሽጋሪ ላይ እዛ አካባቢ ላይ ሐሬማ አለ። ደረሶች አሏቸው፣ የሚቀሩ አሉ። ለዕልሙ እሳቸው ከመሄዳቸው በፊት ወስያ ተናግረው የሚያስቀራ ሰው መድቧል። እዛ ቦታ ያላሉ ሰዎች ሁሌ ዱዐ አድርጉላቸዋል። ቅርብ ናቸው ማለት ነው ደረሶቻቸው። ይሄ ግልጽ ነገር ነው። እንደዚሁም ረመዳን ላይ እሳቸው ቤት ሌሊት ለይል ጠቅላላ ዒባዳ ሲሰራ ሲዘከር እምታደርገው እዚያ ያለ ደረሳ በሙሉ ዱዐ አድርግላቸዋል። ቅርባቸው ሆነ ማለት ነው። ኮልፌ ግን አይታችሁ ከሆነ ወላሂ ነው የምንለው እኛ ሰው ከቀበሩን በኋላ አብዛኞቻችን ሰው ትዝ አይደለም። ጥቂት ሰው ነው ምናልባት ከመጣ እንጂ አብዛኛው ሰው ሰው ለመቅበር በሚመጣበት ሰዓት እግረ መንገዱ ነው ዱዓ እያደረገ ሄደው ወይ ፋቲሃ እየቀረ ሄደው። ይሄ ግን አመቺ ነው። እዛ ያለ ሰው በብዛት ይቀራል። እዛ ያሉ ደረሶቻቸው ይቀሩላቸዋል። በየሰዓቱ ያስታውሷቸዋል። ይህንን ማወቅ አለብን ማለት ስለዚህ፣ ጀዛኩም ላኸረን አንድ ነገር ስንናገር ሀዲስ ማምጣት አለብን። ክልክል ነው። እንደዚህ ቦታ ላይ ሰው የፈለገበት ቦታ መሬት ሄደው መቀበር አይችልም የሚል ስትናገር የሀዲስ መረጃ የቁርአን መረጃ የአራት መዝሃብ መረጃ ማቀርባለሁ። ሳይኖር ግን በራስ አስተሳሰብ አይኑ ሕኩም ስንሰጥ ምን ጊዜ ከኛ ከነፍስያችን ፍላጎት ሳይሆን ከአይማዎች ከመሪዎቻችን፣ ከሆኑት ታላለቅ እነ ኢማሙ ሻፊ፣ አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ አህመድ የመሳሰሉ ዘዛኩም ለኸይራ አምባል የመሳሰሉት እንግዲህ ከነዚህ ካራቱ መዝሃቦች ሳንወጣ ነው ለሰው መፍትሄን እንሰጠው ወይም ደሞ

ለሙስሊሙ አንድነት ከፍተኛ ልፋት ያደረጉ ሰው ናቸው። ብንችል ዱዓ ልናደርግላቸው፣ ሰደቃ እናደርግላቸው እንጂ የሚገባው እንደዚህ አይነት የእሳቸውን ያህል የማጥላላት ስራ ከጀርባ መስራት ወዳጅ ይመስል እንወዷቸዋል እኛን። ነገር ግን ጀዛኩምና ኸይር እሳቸው ልክ ትልቅ ስህተት እንደሰሩ እያደረግን ህዝብ ልብ ውስጥ እንዲገባ እያደረገ ነው። ይህ ነው ኹጥባ ላይ ያየነው። ይህ ነው እኛ እንወዷቸዋል እና እናከብራቸዋለን። ይሄ አደለም የማክበር ምልክት እኮ ያደለም የማክበር ምልክት አንድን ሰው ስትወነጅ ነው ከቁርአን ከሓዲስ መረጃ ካላመጣ ወንጅ ላህዋ አላከበርኩው። እንደውም አፉታ መጠይቅ አለባቸው፣ ይህን ያደረጋቸው ሰዎች እንደ ወንጀለኛ እሳቸው ወንጀል ልፈጽሙ ለማስመሰል የሰራችው ሰዎች ወላሂ ተጠይቁበታላችሁ። ምክንያቱም እሳቸው መረጃ ሓዲስ ይዘው ነው የተቀበሩ እዛ መሬት ላይ የአእማዎች መረጃ ይዘው ይዘውኑ የተቀበሩ ከአላህ እንደማስጠቃቸው ተማምኖ ነው። ስለዚህ ጀዛኩሙላሁ ኸይረን። ሁላችንም በዚህ ሳናቀው ዝም ብለ ሚዲያ ያገኘን ብለን እየወጣን ሰው ይሰማና ብለን እየወጣን ምን እንናገር ሰው ጥንቃቄ እናደርግ። አላህ ቀብራችሁ ኑር አላህ አድርግላችሁ። እኛም በሰማነው ተጠቃሚ አላህ አድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ